ውይ መናገር አትችልም ቢሊ ነው የሚፈልገው እናንተ ብሩ ከሰጣት እኔ ሂጅ ገዛ ነው ስ ያመሰግናለሁ በጣም እ

አይደለም ድሃ ነው። እኮ ድሃ ባለ አይደል? የባሰው መጣ። ኧረ አገሬ ወዴት እየሄድን ነው? እንቅልፍ መጥቶ ቢሽ ነው እንዴ? ተኝታ ነበረ። ሜላቴ፣ እንዴት ነሽ? ሰላም በይ። ምን ነው ድነው ቤት ያለው እንዳለ የት ነው ያደርጋችሁት? ቦስን ጠይቃታ፣ ቤቱ የቦስ አል። በእዛ ገንዘቡ እንዳለ ያለው እሷ ጋ። ለመጨረሻ ጊዜ ነው መጠይቅህ። እዚህ ቤት ያለው ገንዘብ እንዳለ የት ነው ያለው? እየተንቀጠቀጠ ነው ልዘነዝህን ነው። አሬ ወንድምኔ፣ ምንም አላውቅም። እሷን ጠይቃት። አንተ ለምንድን ነው የመጣኸኝ እንደ እኔ ምር ካልመጣሁ እሷ እንዴት ታምነኛለች? ይኸውልህ፣ አሁን ተመልሼ እተኛለሁ። እንዳትመታኝ እሺ? ቦስ የቅድሙን ነርሽ። እሺ፣ አሁን እንዳዲስ እንጀምራለን። ተኛ ቦስዬ፣ እንተኛ Oh

ነገ በይሳ ተመለሰና፣ ምን ማለት ነው? ነገ ተመለሰና እንግዲህ በሰጠኝ ሰማንያ ብር ጄኔተር አልገዛልህም። ነገ በይሳ ተመለሰናና እንደ ጀመርን እንጨርሰዋለን። እንጨርሰዋል በል እሺ። ገንዘብ ይመለስልኝ። ገንዘብ ዲባ ማን ነው በለኝ። በነገ ተመለሰና አንድ ሰው እንዳትበላሽ። ይኸው የአንተ ሰማንያ ብር፣ ይሄ መቶ ብር ደግሞ ለትዕግስተኝነት ሽልማቱ ነው። በዚህ ጋር ጥፍ እንዳል ራዮን የወንዶች ይወበሳሉና አለ እዛ ይደፋው ማለት ይችላል። አባቴ ራዮን ስማ አው አራሻውን ሰሚ ፊል ቤት ከሀያ ሜትር ወረድ ብሎ ከሀያ ሜትር ስቴሽነሪ ፊትለፊት ያደረገው ራዮን የወንዶች የውበት ሳሎን በሙያቸው አንቱ በተባሉ የጸጉሩ ባለሙያዎች ታጅቦ እናንተን ውድ ደንበኞቹን እየጠበቃችሁ ይገኛል። እንደው አንዴ እግር ጥሏችሁ ራዮን የወንዶች የውበት ሳሎን ከመጣችሁ በጣም በተመጣጣኝ ዋጋ እንዲህ እምር ድምቅ ማለታችሁ የማይቀር ነው። በጥራት ምቾትና፣ በደንበኞች እርካታ የማይደራደረው ራዮን የወንዶች የውበት ሳሎን ከውድ እስከ ውድ ክቡር ደንበኞቹን ለማስተናገድ በሩን ክፍት አድርጎ የሚጠብቅ መሆኑን ስንገልጽላችሁ በታላቅ ደስታ ነው። እንዲሁም ደግሞ ራዮን የወንዶች የውበት ሳሎን ሲመጡ ብዙ ቦታ የማይገኘውን

ሰላም ሰላም፣ ወደ ቲክቶክ ቤተሰቦቻችን እንዴት ናችሁ? ያው እንግዲህ ለረጅም ጊዜ ከቲክቶክ ጠፍተን ነበረ በአንዳንድ የግልና የጋራ ጉዳዮች ምክንያት። አሁን ግን ነገሮቻችንን ሁሉ አስተካክለን ወደ ቲክቶክ ተመልሰን መጥተናል። አዎ ከዚህ በኋላ ቆንጆ ቆንጆ ኮንተንቶችን ወደ እናንተ ቶሎ ቶሎ እየሰራን የምናደርስ ይሆናል ማለት ነው። ሶ ከዚህ በኋላ የምንሰራቸው ቪዲዮዎች ወደ እናንተ ቶሎ ቶሎ እንዲደርሱ ይሄንን ቪዲዮ በጣም ረጅም ጊዜ ስለጠፋን ይሄን ቪዲዮ ላይክ፣ ሼር፣ ሪፖስት ኮፒ ሊንክ እያደረጋችሁልን ምክንያቱም ነገ የምንለቀው ቆንጆ ቪዲዮ ስለሚኖር ይሄ ቪዲዮ ነገ የምንሰራው ቪዲዮ ቶሎ ቶሎ እየደረሳችሁ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ አብራችሁ ነው። ከዚህ በኋላ ቆንጆ ቆንጆ ኮንተንት፣ ቆንጆ ቆንጆ ቪዲዮ እናደርስላችኋለን። ከፈረንጅ ጋር ይመቻችሁ። ማትያስ ጋር ቦስ ናት ፈረንጅ።